ከሌ እንደዚህ አርጎ የከሌ ባል እንዲሆኑ አንተ እንደዚህ አላረክልኝም ገባ ጸብን የምትጨርስ ሴት ናት። እናቺ ሰነፍ ሴት ትባላለች። ከስራ ሰዓቱ ውጪ አምሽቶ የሚሰራ ወንድ አለ፣ ወደ ቤቱ መምጣት የማይፈልግ ማለት ነው። ለምን የቤት ውስጥ ሰላም የለም። እኔ በቃ ምን ደስ ይልሻል ብትለይ እሷን ካገባ በኋላ በቃ እንዴት አማረበት። እሷን ካገባ በኋላ እንዴት ሰላም ሆነ። ብልሃተኛዋ ሴት ወይም ጥበበኛዋ ሴት በሰዎች ፊት ባሏ እንዲከበር ነው። ታርሚ ባሌ ለኔ ሁሉ ነገር ነው። ጓደኛዬም፣ አባቴም ወንድሜም ሁሉ ነገር ነው ማለት ነው። ወንድ ልጅ ሲወድ እስከ ሞት ነው የወደደ የተባለ ባል ለሚስትህ ሙት ነው የተባለው፣ ምክንያቱም ኢየሱስ ለቤተ ክርስቲያን ሞተዋል። ከዛ በፊት ግን ጥበብ ራሱ ምንድን ነው? ጥበብ ሰባት ፒላሮች ወይም ደግሞ ምሰሶች አሉት። አንደኛው ማማከር እውቀት፣ ጥንካሬ አክብሮት ጽድቅ መረዳትና የስልጣን ሀያልነት ይባላሉና እነዚህን ሁሉ ከስክ ጥበብ አለክ ማለት ነው ወይም ደግሞ ጥበበኛ ነክ ማለት ነው እነዚህ ነገሮች ውስጥ ሊኖሩ ይገባል ከዛ በኋላ ነው ጥበበኛ ሴት ወይም ጥበበኛ ሰው ብለን ለዛ ሰው ስንመስጠት የምንችለው እነዚህን ነገሮች ሲያሟላ ደግሞ በሴትነት ውስጥ ያሉ ጥበቦች አሉ አንዲት ሴት ለትዳር ሬዲ ስትሆን ወይም ደግሞ ለሪሌሽንሽፕ ሬዲ ስትሆን ውስጡ አራሱ ሬዲ ይሆናል። እናም ለአዳም ሔዋንን ሲፈጥርለት ረዳትን እናዘጋጅለት ብሎ ነው አይደል ሔዋንን የፈጠራት ስለዚህ እኔ ስፈጠር ለባሌ ረዳት አድርጎ ነው የሰራኝ። ስለዚህ ይሄ ራሱ አንድ ጥበብ ነው። ረዳት ሲባል ቀላል ነገር አይደለም። የሆነ የሚሰራ ስራ አለ ማለት ነው። ያንን ስራ ነው ገብቼ ምረዳው ማግዛው እና ብዙ ሰው ብዙ ሴት የራሷ ፕላን አላት የራሷ አላማ አላት ብዙ ነገር መስራት ትፈልጋለች ምናምን ግን እኔ ስሰራ መጀመሪያ ለባሌ ነው አይደል ባሌን ረድቼ ፑሽ አደርጓለሁ የሚደርስበት ቦታ አለ የሚያየው ራእይ አለ መድረስ የሚፈልግበት ቦታ አለ እዛ ቦታ ፑሽ አድርጌ ሳደርሰው ስራዬን እየሰራሁኝ ነው ማለት ነው ከዛ በኋላ ነው የኔን ነገር መቀጠል የኔን ነገር ስል እንትን እንዳይሉት ከሀሳቤ ጋር እንዳይተላለፉ ኦፍ ኮርስ እኔ ሀሳብ አለኝ መስራት ምፈልገው ነገር አለ። ግን መጀመሪያ ማስቀደም ያለብኝ ለባሌን ያልኩት ለባሌን ያልኩት እሱን ረዳት መሆን አለብኝ መቻል አለብኝ። እና በሴትነት ውስጥ አንደኛው ጥበብ ይሄ ነው፣ ለባሌ መልካም ረዳት መሆን መቻል። ከዛ ሲቀጥል ደግሞ ቤቴን ማቆም መቻል አለብኝ። ገባ? ለቤቴ ምሰሶ ነኝ። ወንድ ልጅ ኃላፊነት አለበት ብለናል አደለ? ወንድ ልጅ ለሚስጥ ራስ ነው አይደል እሱ ደግሞ ሌላ ራስ አለ ጌታ የሚባል እግዚአብሔር የሚባል ከእሱ ነው ተቀብሎ ከዛ ለኔ የሚሰጠኝ። ምክንያቱም ራስ ስል እንትን አለ የማበላለጥ ጉዳይ አይደለም። ባል የሚስት ራስ ነው ስንል እያበላለጠን አደል? እና መገዛት ስንል መጽሐፍ ቅዱስ ላይ ምሳሌ ተደርጎ ሲሰጠን ወንድ ልጅ ይውደድ አደለ፣ ሴት ልጅ ትገዛ። ሊያውም ደግሞ በቤተ ክርስቲያን ነው ምሳሌ ተሰጠን። ወንድ ልጅ መውደድ ባይዘው በጣም ቀላል የሚመስላቸው ሰዎች አሉ። መገዛትን አክብደውስ ማለት ነው። ወንድ ልጅ ሲወድ እስከ ሞት ነው ውደድ የተባለ ለሚስትህ ሙት ነው የተባለው። ምክንያቱም ኢየሱስ ለቤተክርስቲያን ሞቷል። አይደለም ቤተክርስቲያን እኛ ነን እኮ። ለኛ ሞቶልናል አይደለ፣ ስለዚህ ሕይወትን እስከ መስጠት ነው ሚስትህን መውደድ ያለብን። አዎ ምንም ነገር እዚህ ጋራ ብታጠፋም። ያጠፋች ቤተክርስቲያን የለችም እንዴ ከእግዚአብሔር ፍቃድ ወጣች ቤተክርስቲያን አልነበረችም እንዴ ነበረች ለዚህ የሞተው ለዛች ነው ለዛች ቤተክርስቲያን ላይ አጥፊ ብትሆንም ለሷ የሞታው ሚስቱ ምንም ያክል አስቸጋሪ ባህሪ ቢኖራት ምንም ብትሆን ለሱ ዲዛይን እስከ ተደረገች ድረስ ፍቅሩ እስከ ሞት ነው እንድ ቃቅለለው እንዲያዩት ስለ አልፈለኩኝ ነው ለወንድ ልጅ የተሰጠው ሀላፊነት ቀላል አይደለም መገዛት ሲባል ብቻ ቃሉ መገዛት ስለሚል የኛን በጣም አክብደው ስላዩት ማለት ነው። እና ስለዚህ መገዛት ውስጥ መውደድ አለ። ለምትወደው ሰው ነው የምትገዛ፣ ለማትወደው ሰው አትገዛ። ብትገዛም ስራ ነው የሚሆን። ባለ ሳትወድ ሳትፈቅድ የምትገዛለት ሰው ስራ ነው የሚሆን። ስለዚህ መገዛት ውስጥ ፍቅር አለ። ስለዚህ የመገዛት ኃላፊነት እንዴት አድርጌ ላስረዳክ። አንደኛ በጣም ሰላም አለሁ፣ በጣም ምክንያቱም፣ አንድ ቤት ውስጥ ሁለት ራስ የለም። አንድ ራስ ነው ያለው ሁለት ራስ ሲኖረው ቤቱ መበላሻት ይጀምራል። ትዳሩ መውደቅ ይጀምራል። ከባድ አይደለ? ስለዚህ ራሴን ማክበር መቻል ማለት ቤቴ እንዲቆም እየፈቀድኩ ነው። ቤቴ ሰላም እንዲኖረው እየፈቀድኩ ነው። እንዲመራኝ ገብተሃል? በቃ ፈቅድ ይለታል። ተማምኜበታለሁ እኮ ምራኝ ያልኩት ስለሆነ ማለት ነውና እሱን እሺ ማለት መቻል። በሁሉም ነገር ልክ ነው ማለት ላይሆን ይችላል ባልኩ፣ አይደል ግን የእኔ ኃላፊነት አይዲያ መስጠት ነው ለባል ማገዝ መቻል ነው በስራ ቦታው ሊሆን ይችላል። ምንም የትኛውም ምንድን ነው የትኛውም ቦታ ላይ ቢሰማራ እኔ እሱን ነው ማግዛው። ገባ። ስለዚህ መገዛት ማለት ያ ነው። በቃ ለባለ እሺ ማለት፣ ስራውን እንዲሰራ መፍቀድ፣ መተው። የእሱን ሮል እተውለታለሁ። እኔ አልገባም። በቃ የእሱ ቦታ ቦታው ነው። እኔ ለምን ገባ። ስሪፒ ያለ ይባላል አለ ሪሌሽንሽፕ ውስጥ ወይም ደግሞ ዋንዱ ጋር ምን ምንድን ናቸው ፕሮቫይድ ፕሮቴክት እና ፕሮፌስ አይደለ? ፍቅሩን ይነግረኛል ፕሮፌስ ነው እሱ በደንብ ይገልጽልኛ፣ ያሳየኛል ምናምን። ምክንያቱም እኛ ሰሚዎች አዳማጮች ስለሆነ ምንሰማውን ነገር ስለሆነ ማለት ነው ምናምን። ሌላው ደግሞ ፕሮቴክት ብለናል። ፕሮቴክት ሲያደርግ ምንድነው እየጠበቀኝ፣ እንደ አባትም እንደ ወንድምም ጋሻ ነው የሚሆነው። ባሌ ለእኔ ሁሉ ነገሬ ነው ጓደኛዬም፣ አባቴም፣ ወንድሜም ሁሉ ነገሬ ነው። ለእኔ ፕሮቴክት የሚያደርግ ማለት ነው። ልክ እንዳልከው አንድ መሪ ህዝቡ እንደሚጠብቀው ማለት ነው። መጀመሪያ እሱን መጥቶ ነጥሮ ነው ከኋላ ያለው ሰው ጋ የሚደርሰውና ፕሮቴክት የሚያደርገኝ ነው። ሌላው ደግሞ ፕሮቫይድ ብለናል። አቅርቦ አቅርቦት ነው አይደል፣ አቅራቢ ነው። ከእኛስ ተቀባይና አብዢ ነን ማለት ነው። ስለዚህ ለመሪው ትክክለኛ የሆነ ተቀባይ ምንድነው? ተመሪ ምንድን ነው ይባል ተመሪ ነው ይባላል። ታዛዥ ሰው ከታች ሆኖ የሚቀበል ሰው ደግሞ በትክክል ያስፈልገዋል ማለት ነው ለመሪ። ስለዚህ ወንድ ልጅ እኔ ቃል ሲሰጠኝ ምን አድርጌ መልስላታለሁ? አረፍተ ነገር አድርጌ መልስላታለሁ። አረፍተ ነገር ስትሰጠኝ አንቀጽ አድርጌ መልስላታለሁ። ተፈጥሮዬ ነው። ምንም ላረጋል። ይሄ የሴቶች ተፈጥሮ ነው ሲሰጣን እግዚአብሔር ሲሰጠን የሆነ ነገር እንድናበዛን። አንተ የሆነ አረፍተ ነገር ማን ነው አንቀጽ ከሰጠኝ መጽሐፍ አድርገኝ ነው መመለስል። ለዛ ነው ከምንሰማው ነገር መጠበቅ ያለብን ያለብን እኛ ሴቶች ትንሽ ትንሿ ነገር። ለዛ ነው አስቤዛ ይዘ ስትመጣ ምግብ ማረገው። ዘርህን ስትሰጠኝ ዘር አይደለም መልሼ ምሰጥ፣ ልጅ ነው የምሰጥ። ስለዚህ ሲሰጠን ራሱ አብዢ እንድንሆን ተደርገን ነው እግዚአብሔር ዲዛይን ሲያደርግ ይሰራል። ፈልገው ነው አይደለም። በቃ እንግዲህ ምን እናደርጋለን? ስለዚህ ከታቶ ነው የሚቀበለው ሰው ወንዶች። ሴቷ ተናጋሪ ስትሆን የተቃጭ የተጨቃጫቂነት አይነትም ይሁሽ ጀመራት። ደግሞ የሆነ ነገር ቤት ውስጥ ገብ ገብተ ስትናገር ጭቅጭቅ የሚመስላቸው ወንዶች ስላሉ ማለት ነው። እሱ ነው ተጠራቅሞ ተጠራቅሞ ተጠራቅሞ ይበዛና ቤቱን ያፈነዳ። ስለዚህ ስትናገር መጀመሪያ ገና ሲገና ሲጀመር ጀምሮ ስትናገር መስማት መቻል አለብን። እንዳልከው ካልሰማክ እንዴትም ልታቅ ስለማትችል ማለት ነው። አንዳንዴ እኛ ስንናገር እንትን ለማለት አይደለም፣ ለመቆጣት ወይ ለጭቅጭቅ ምናምን አይደለም። በቃ ጀስት ሰምተህ መፍትሄ እንድትሰጠኝም ሊሆን ይችላል ጀስት ደግሞ እንድትሰማውም ብቻ ሊሆን ይችላል። በቃ ውስጤ ብቻ አርፍ እንዴ፣ ካልተናገርን አይሆንልንማ። በቃ አንተ ነክ ያለህ ስለዚህ የምናገረውም ለሱ ነው። ትቼ መጣሁ፣ ቤተሰቤን ትቼ መጣሁ ጓደኞቼ እና አይደለም ማማክረው አሁን ይላታል ልክ ጥበበኛዋ ሴት ብሎ እንዳስቀመጠልን ሁሉ ስለ ስለ ሰነፏ ሴት ደግሞ መጽሐፍ ቅዱስ አስቀምጦልናል ምሳሌ 14 ላይ ምን ይላል ብልሀተኛ ሴት ቤቷን ትሰራለች ሰነፍ ሴት ደግሞ በእጇ ተፈርሷለች ይላል አየክ ስለዚህ ይቺ ቅድም ስናወራት የነበረችዋ ጥበበኛዋ ሴት ቤቷን ምትገነባ ናት ስለዚህ የመጀመሪያው ትልቁ ነገር ቤቷን ነው የምታፈርሰው። ቤቷን ታጠዋለች። ሌላኛው ደግሞ እቺ ቅድም ያላት ብልሃተኛዋ ሴት ወይም ጠበበኛዋ ሴት በሰዎች ፊት ባሏ እንዲከበር ነው ታረገ። አደል ገና መጽሐፍ ቅዱስ ላይ ቅድም ስናነብ ባሏ በሽማግሌዎች መካከል የታወቀ ይሆናል። ከበርስ ገና ሲመጣ ይታወቃል ይላል። አየ ሰላም ያለበት ቤት ጥጋብ ያለበት ቤት ያስታውቃል፣ ከፊቱ ያስታውቃል። ስለዚህ ገና ስትመጣ እሱ እኮ እኔ በቃ ምን ደስ ይልሻል ብትለኝ እሷን ካገባ በኋላ በቃ እንዴት አማረበት እሷን ካገባ በኋላ እንዴት ሰላም ሆነ ገባ በቃ ቤታቸው ራሱ ይታወቃል የሰላም ቤት እንደሆነ ሰውን ይጋብዛል ቤታቸው እና ባሏ የትም ሄድየት ሞገሳም በሞገስ ነው የሚወጣው በሞገስ ነው የሚገባው ይታወቃል በቃ ከምን አይነት ቤት ውስጥ እንደወጣ ይታወቃል እንደዚህ አይነት ሴት ናት ጥበበኛ ሴት በተቃራሪው ናችኝ ደግሞ ባሏ ሲወጣ ሲገባ ተጨቃጫቂ ናት የት ገባ የት ወጣ ንዝንዝ የምታደርግ እረፍት የማትሰጥ ቤቱ እንዳይናፍቀው የምታደርግ ብዙ ወንድ አምሽቶ የሚሰራ ወንድ እኳል ከስራ ሰአቱ ውጪ አምሽቶ የሚሰራ ወንድ አለ ወደ ቤቱ መምጣት የማይፈልግ ማለት ነው ለምን የቤት ውስጥ ሰላም የለም ያውቀዋል ቤት ውስጥ ውስጥ ሲገባ ምን አይናፍቀው ምን ምን በቀመጡ ምን ያገኛል እረፍት የለውም? ስለዚህ እዚያው ስራው ማምሸት የሚመርጥ በጣም ብዙ ወንድ አለ ስለዚህ እቺ ሴት ምን አይነት ሴት ናት ብለና ተጨቃጫቂ ሴት ከጠበኛና ቁጡ ሴት ጋር ከመቀመጥ በምድረ በዳ መቀመጥ ይሻላል ከምንና ከምን ከጠበኛና ከቁጡ ሴት ጋር ከመቀመጥ ምድረ በዳ ላይ መቀመጥ ይሻላል አየቅ ቁጡ መሆን ጠብን መፈለግ ምን ያክል አስቀያሚ ነገር እንደሆነ እራሱ ይነግረናል መጽሐፍ ቅዱስና እንደዚህ አይነት ሴቶችን ሰነፍ ሴት ነው የሚላቸው እረፍት አይደሉም። በቃ የጭቅጭቅ መሰረት ናቸው። ምንም ያክል ቢሰጣቸው ማያመሰግኑ ተቀባይ ያልሆኑ፣ በሄዱበት ሁሉ ያዩት ነገር ሁሉ ያምራቸው? አንዲት ሴት እኮ ጥበበኛ የሚያስብላት ለቤቷ መኖር ስትጀምር ነው አይደለ? ምን ያስደስተኛል እኔ፣ አንዳንድ ሴቶች አሉ በቃ ሲወጡ የሆነ ሾፒንግ የሚወጡ ምን የሚወጡ ለቤታቸው የሆነ ነገር ሲያዩ በቃ ለቤታችን ገባ፣ የሆነ ነገር ስታይ ለባሌ ለልጆቼ እንደዚህ አይነት ሴቶች አሉ። በተቃራኒው ደግሞ ያዩትን ሁሉ ለኔ የሚሉ ሴቶች ደግሞ አሉ። በቃ ይሄንንም ግዛልኝ፣ ይሄንንም ግዛልኝ። ሰውዬው ኮ ደሞዙ ትንሽ ሊሆን ይችላል። ከደሞዙ በላይ ቁልል አድርጋ ይሄን ነገር ካልገዛልኝ ሞቼ ይገኛሉ ብላ ጸብ ትጭራለሽ ቤት ውስጥ ማለት ነውና እነዚህ አይነት ሴቶች ሰነፍ ሴቶች ናቸው። ሬዲ አይደሉም። ሌላው ምሳሌ ዘጠኝ ላይ ሰነፍ ሴት ሁከተኛ ናት። ሰነፍ ሴት ሁከተኛ ናት። ሐሳብ የላትም አንዳችን አታውቅም ይላታል። ስለዚህ እቺ ሴት ያየችው ሁሉ ነው የሚያምረው። ምንም ሀሳብ የለባት እና ከታች ደግሞ ዝቅ ብለህ ስታነባው ቁጭ ብላ ነው ሰውን የምታየው፣ የሚወጣ የሚገባውን ታያለች። ሀሳብ ለመስጠት ከሆነ ከሌ እንደዚህ አርጎ የከሌ ባል እንዲሆኑ አንተ እንደዚህ አላረክልኝም ገባ ጸብን የምትጭር ሴት ናት እና ቺ ሰነፍ ሴት ትባላለች። የራሳቸውን እንዲያዩ ማለት ነው። በዚህ ውስጥ እኔ ከየት ነው መመደበው ብሎ ማየት አለ።